መቤታችን ቅድስት ድንግል ማርያም ከጭንቅ ያለወጣቸው የለም፣ የማታወጣውም የለም። እሷን ከለመኗት ከጠየቋት የማትመልሰው ምላሽ የለም። እውነት ለመናገር ስንቱ ተነግሮ ያልቃል። ፋሚሊ ማለት ለእመቤታችን እየነገርናት የተመለሰልን ጥያቄና ያው ያዙ ይችን እናት። በነገራችን ላይ መናፍቃን፣ አማንያን፣ ካህዲያን እንደሚሉት አይደለም እንዳይመስላችሁ። ፍቅሯን ያልቀመሰ ሲጀመር ጣዕሙን ሊያውቀው አይችልም። ግን ደግሞ አንድ ጊዜ ፍቅሯን ከቀመሳችሁት እውነቴን ነው የምላችሁ በቃላ አይደለ ጽፍ ጽፍ ድርብ የሆነ በየጊዜው ይጨመርላችኋልና፣ ይችንናት እና ተጠቀሟት፣ ጠይቋት ጥያቄ ሰው ከምን መካል ሰው የሆነ ችግር እንትን ከምንል እንጠይቃት ይችንናት በአንድም በሌላም ባንድም እንቆቅልሻችን ሁሉ ይፈታልና ተጠቀሙባት ለማለት ነው። ሰላም ሰላም ሰላም ወደ ቤተሰቦቻችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን እኛ በጣም ደህና ነን አለን እንደ ቸርነቱ፣ እናንተ እንድትሰንብታችኋል እንደምንከርማችኋል የተወደዳችሁ የኤፌሶን ቲዩ ቤተሰቦቻችን በእግዚአብሔር ሰላም እንደምን ሰነበታችሁ? ከኛ ሁሉ ሰላም ነው፣ ክብሩ ይስፋ። ዛሬ ተመልሰን እንግዲህ ከሳምሪዬ ጋር ወደ እናንተ ወደ ውድ ቤተሰቦቻችን ብቅ ብለናል። እንግዲህ ሁላችሁም ስትሉ እንደነበረ አብዛኞቻችሁ፣ በተለይ በግልም እየጠየቃችሁ ነበረ፣ ምን ሆናችሁ ነው የጠፋችሁት? አስለምዳችሁን ጠፋችሁ ስትሉ ነበረ እና ዛሬ አለን አልጠፋንም ለማለት እናንተን ውድ ቤተሰቦቻችንን ተመልሰን ወደ እናንተ መጥተናል። እንግዲህ ሳምሪዬም እንደምታዩት ለምን እንደጠፋን የት ሄደን እንደሆነ በምን ምክንያት እንደጠፋን የምንነግራችሁ ይሆናል ማለት ነው። ሰሞኑን እርግጥ ትንሽ ምቹ ነገሮች ምቹ ሁኔታዎች አልነበሩም እና በዛ በዛ ምክንያት ነው ጠፋ ብለን የከረም ነው። ያው ቀደም ሲልም ካሁን በፊትም ብለናችሁ እንደነበረ ወደፊት ብዙ ነገር እንደምንሰራላችሁ ብዙ መልካም ነገሮችን ዘመኑን የዋጁ ነገሮችን እያዝን ወደ እናንተ እንደምንመጣ ተነጋግረን ነበረ። ነገር ግን አንዳንድ ምቹ አለመሆን በመካከል ምቹ ያልሆኑ ነገሮች ገጠሙንና በዛ በዛ ምክንያት ነው ያልመጣ ነውና ለዛ ነው ቤተሰቦቻችን እና እንደምንሰንብታቸው እንደምንከርማቸው እንግዲህ ወደ ሳምሪ ልውሰዳችሁና ሳምሪዬ፣ ሰላም ተባላችሁ ከዛ በኋላ አብረን የምንቆይ ይሆናል ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁን እንድትቆዩ እንዲሁም ደግሞ ዩቲዩባችን በቅርብ የእይታ ሰዓቱን ሞልቶ የዩትዩብን ቅድመ ሁኔታዎች አሟልቶ ሞኔታይዝድ ሊሆን የተወሰኑ ሰዓቶች ኦረዲ ከአምስት እና ከስድስት መቶ ሰዓት ያልበለጠ ጊዜ ነው የሚቀረን ማለት ነው። ስለዚህ ውድ ቤተሰቦቻችን የምንለቃቸውን ቪዲዮዎች እስከ መጨረሻው እያያችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ላይክ እና ሼር ኮመንት እያደረጋችሁልን ወደፊት አብራችሁን ከኛ ጋር እንድትቀጥሉ በእግዚአብሔር ስም እናሳስባለን። ምናልባት አዲስ ስለመጣችሁ ለማታውቁ ነው ቤተሰቦቻችን፣ እኔ ዳቆን ይርጋ ፍርዴ ይባላለሁ። ውድ ባለቤቴ ናት ከጎን የምትመለከቷት ወይዘሮ የትላንቷ ወይዘሪት የዛሬዋ ወይዘሮ ሳምሪ ትባላለችና ቤተሰብ እየሆናችሁ አብራችሁን ቀጥሉ። በቀጥታ ወደ ሳምሪ ልወስዳችሁ። ሰላም ቤተሰቦች እንዴት ናቸው? ከኛ ሁሉ እግዚአብሔር ይመስገን። እንግዲህ ያው በጣም ለረጅም ጊዜ ተጠፋፋና በጣም በእውነቱ ይቅርታ አድርጉልን። በጣም ጠፍተናል፣ ግን በጣም እንደምንናፍቃችሁ ተረድቻለሁ። እኔ ማለት ጠፋችሁ ጠፋችሁ ጠፋችሁ የሚል በግል ጭምርም ጠፋችሁ ብላችኋል። በእውነት በጣም እንደዚህ ስለምትናፍቁን፣ እንደዚህ ስለምታከብሩን በጣም እናመሰግናለን። እንዴት ከረማችሁ ግን እናንተ? እኔን እኛ ደግሞ ደሞ የጠፋሁት እንዴት እንደዚህ በጣም እስኪናፍቁች ድረስ እንዴት ትጠፊያለሽ የሚል መልእክት ነው የደረሰኝ ማለት ነው። እንግዲህ ቤተሰቦች በጣም ደህና ነኝ እኔ በእውነቱ እግዚአብሔር ይመስገን። ዛሬ ብቅ ብለናል ማለት ነው እናንተን ሰላም ብለን አለን። አልጠፋ ግን ዛሬ በዋናነት አልጠፋንም አለን። ለምንስ ጠፋን? ትንሽ ትንሽ ልንጠፋ እንችላለን፣ ግን ሙሉ በሙሉ አንጠፋም ብለን ዛሬ ሁሉንም ነገር ልናሳውቃችሁ ነው ማለት ነው የመጣ ነው። እንግዲህ ያው ከዲያቆን ጋር ወይም ከውድ ባለቤቴ ጋር እሱ ባንድ አካባቢ እኔ ባንድ አካባቢ እየኖርን ስላለን ለዛ ነው የተጠፋፋ ነው፣ ግን እስኪ ዲያቆንን እኔ አንዳንድ ነገር ልጠይቀው በእናንተ ፊት ማለት ነው። ምክንያቱም እንደናንተ እሱም በጣም የናፍቀው ይሆን ወይስ እንዴት ነው የሚለው ለመጠየቅ። እንግዲህ ቤተሰቦች መለየት ምንድን ምንድነው? እንዴት ነው? እንዴት አየሁ መለየትን መናፈቅን እንግዲህ በፊት ያው ሁላችንም ለየብቻችን ሆነን አንድ ጋር ከተለማመድን ወይም የሆነ ቁርኝነት ወይም ጋብቻ መስርተን እየኖርን ካለን ተለያይቶ መኖር በእውነት በጣም ከባድ ነው። እንግዲህ የምታውቁት ትኖራላችሁ፣ ማለት ልክ ከምትወዱት ባል ከምትወዱት ሚስት ጋር በስራ ሊሆን ይችላል። ክፉን ነገር አይደለም ያልኩት፣ እኔ በክፉ አላልኩም፣ በመልካሙ በስራ እንደዚህ ተለያይታችሁ የምትኖሩት ትኖራላችሁ ግን እስኪ እንግዲህ ዲያቆን ምን ተሰማው፣ የኔንም ስሜት እናገራለሁ። ግን መጀመሪያ እስኪ የሱን ስሜት የለውና ምን እንደተሰማው እስኪ፣ ለኔም ለእናንተ ምን ገራ ነው። መልካም ሳምሪዬ፣ እውነት ለመናገር ያው እንዳለቻችሁ ቤተሰቦቻችን ትንሽ እናንተ ጋር ብቻ ሳይሆን የጠፋ ነው። እኛ ራሳችን ተጠፋፍተናልና ለዛ ነው ተለያይተን ነበረ። ተለያይተን ስንላችሁ ያጭር ጊዜ ነው። ሾርት ፔሪድ ኦፍ ታይም ነው የረጅም ጊዜ እንዳታደርጉብን። ያው በስራ ምክንያት ነውና እሷ ሌላ ቦታ እኔ ሌላ ቦታ ስለሆነ ያለ ነው እንግዲህ አሁን ዛሬ ያለ ነው ደብረ ብርሃን ነው ማለት ነው። ደብረ ብርሃንና አጋጣሚ የምመጣበትም ጉዳይ ስለነበረኝ በዛውም ውድ ባለቤቴን ሰላም ልላት መጥቼ ነው ማለት ነውና። እዚህ በመጣሁበት ሰዓት ቤተሰቦች ብዙ ልጆችም በውስጥ ቴሌግራም ላይም እያናገራችሁኝ ነበር ዲያቆን ጠፍታችኋል ምን ሆናችሁ ነው ሰላም አይደለም ወያላችሁ ነበር እና እርግጥ ቀደም ሲልም ነግረናችሁ ነበረ ያላያችሁት እህት ወንድሞቻችንም ይመስለኛል የምጠይቁን እና በስራ ምክንያት እኔ ወደ አጣይ አካባቢ ነው ያለሁት አጣይ ካራቆሪ ሳምሪ ደግሞ ደብረ ብርሃን ያለችው ማለት ነው እና እየተማረች ነው ይቀራታል የተወሰነ የሶስተኛ አመት የማኔጅመንት ተማሪና ሳምሪ እኔ ደግሞ እዛ በስራ ምክንያት ትንሽዬ ዳቦ ቢጤ እዛ ተገኝታ ያችን እያበሰልኩ ነው ማለት ነው ቤተሰብ እና እዛ ነው ያለሁት። አስራ አንድ እና አስራ ሁለተኛ ክፍል እዛ ኢኮኖሚክስ መምህር ነኝ እና እዛ ሄጄ ነው የጠፋ ነው ማለት ነው። እና አብረን ለመምጣት ትንሽ የቦታው ርቀት ስላለ እንደዚህ ስንገናኝ አብረን ስንሆን፣ ካልሆነ ወደ እናንተ ብቅ የምንለው በማንኛውም ሰዓት እናንተ ጋር ለመምጣት አብረን ቪዲዮ ለመስራት እንቸገራለን። እና ለዛ ነው ፋሚሊ እና ግን ያው ሳምሪ ስትለው እንደነበረው ብዙ ተጽዕኖ አለው። ባይዘወይ እንኳን የኛማ ሲጀመር ስምም የለውም ማለት ላጭር ጊዜ ነው እንትን የምንለው ቢያንስ በወር ውስጥ በሁለት ወር ውስጥ እንደዚህ በዓላት ሲሆኑ ምናምን ለየበዓል እሷም እዛ በዓል ሲሆን ትመጣለች ምናምን እና እንደዚህ እንገናኛለን። እና እኔ በዚህ በኔና በሱ ያጭር ጊዜ ቆይታ ውስጥ የተረዳሁት ነገር ቢኖር እንግዲህ ስድስት ወር ምናምን ገደማችንን ግማሽ ዓመት አንቨርሰሪያችንን ቅርብ ቀን ነው ያከበር ነው ማለት ነው የአኒቨርሰሪ ቋንቋው ስለ ቋንቋው ይቅርታ፣ የግማሽ ዓመት የጋብቻ በዓላችንን ማለት ነው እና ግን በዚች ስድስት ወር ውስጥ እንግዲህ ብዙ ነገር አለ፣ አደለ ሰው ከሚወዱት ሰው አብሮ፣ የኔ ከሚሉት ሰው ተለይቶ መቆየት በጣም ብዙ ተጽዕኖ አለው። በተለይ ደግሞ እኔ በጣም የማደንቃቸው ተራርቀው ለሁለት አመት ለሶስት አመት ለረጅም ጊዜ የሚቆዩ እንደዚህ ጥንዶችን በጣም እውነት ለመናገር ሳያደንቁ ማለፍ አይቻልም። በጣም ማለት ብዙ ቻሌንጅ አለው፣ ብዙ ፈተና አለው። ያን ነገር ሁሉ ተቋቁሞ ግን ያን ምናልባት የገጠማቸውን አስቸጋሪ ሁኔታ ለማለፍ ሊሆን ይችላል፣ በስራ ምክንያት ሊሆን ይችላል፣ በአንዳንድ በተለያዩ ምክንያቶች ብቻ የሰው ችግሩና ምክንያቱ ለየቅል ስለሆነ በዛ በዛ ምክንያት ተለያይቶ የሚኖር ብዙ ጥንዶች አሉ፣ አሉና እንደነዛ አይነት ጥንዶችን ሳያመሰግኑ ሳያከብሩ ማለፍ ንፉግነት ነው የሚያሰኘው፣ እንደኔ ማለት ነውና እውነት ለምናገር፣ ያው እንግዲህ በዛ በዛ ምክንያት ተራርቀን ተጠፋፍተን ነበረ። ያው እኔ ዛም ሆኜ በስልክ በምናምን እንገናኛለን፣ እንጨዋወታለን፣ እናወራለን። ነገር ግን ያው ይቦታ ተራራና ሜዳ ኮረብታና ሽንተረር ጋራ ይከልለን ነበረ ለማለት ነው እና ብዙ ተጽኖ ነበረው። ቅድም እሷ እንዴት ነበር ስትለኝ ስለነበር ማለት ነውና፣ ባለፈው እንዳያችሁት ከመዝን አመን የሚል መጽሐፍ ስጦታ ተበርክቶልኛል። እሱን መጽሐፍም እያናገርኩት ነው እና የተወሰነ ግማሽ አካባቢ አድርሻለሁ። ያው ከስራም ጋር ስለሆነ ደግሞ መጽሐፉ ትልቅ ነው እንዳያችሁት እና በጣም ቆንጆ መጽሐፍ የእምነታችንን ጥልቅ የሆነ ሀሳብ ያለው መጽሐፍ ነው። የኔታ ገብረመድህን ነው የጻፉት መጽሐፍ ነው። እድሉን የምታገኙ አንበብ ምትችሉ ቤተሰቦቻችን ብታነቡ ትመክራሉ፣ ይህን መጽሐፍ እና መጽሐፍም ሰጥታኛለች። ትልቅ ስጦታ ነው ለእኔ መጽሐፍ፣ በተለይ ደግሞ እንደዚህ አይነት እንቁ የሆነ መጽሐፍ ማለት ነው። እንደዛ እንደዛ እያልን እያሳለፍን ነው ቤተሰብ። እሷስ እንዴት እያሳለፈችው ነው? እንግዲህ ከተማሪነት ጋር እኔ እያስተማርኩ ነው ሌላ ቦታ እሷ እየተማረች ነው እና ተማሪና መምህር ሲጣመር ውጤቱ እንደዚህ ነው ፋሚሊና እርግጥ ቅርብ ጊዜ ነው። እሷም ቀጣይ አመት ታጠቃልላለች ማለት ነው። እና ግን ይሄ ነገር ለህይወታችን ያን ያክል ተግዳሮት ነው ብዬ አላምንም። ያው መራረቅ ቻሌንጅ ቢኖረውም ቅሉ ግን ያን ያክል እንደዚህ በጣም ፈታኝ ነገር ነው ተብሎም አይታሰብም። አብሮ ቢኮኑ መልካም ነው ነገሮች ቢስተካከሉ፣ ያ ካልሆነም ደግሞ እንደዚህ በአጋጣሚዎች እየተገናኙ ነገሮች እስከሚስተካከሉ ድረስ ይቀጥላል ማለት ነው። ሳምሪዬ፣ እና አንቺስ እንዴት አየሽው? ብቸኝነት እንዴት ይዞሻል? ይነውድ እንግዲህ ያው እንደምታውቋት ደግሞ እውነት ለመናገር ፋሚሊ ሳምሪ በጣም ካለባት ችግር አንጻር ሶሻል ሚዲያ ራሱ አትወድም። ፌስቡክ የላትም፣ ቲክቶክ የላትም። በቃ እንደዚህ ያለ አይደለ ገባብ ላይ የምታይበት የሶሻል ሚዲያ ፕላትፎርም የላትም ፈጽሞ። ምናልባት አንዳንድ ጊዜ ትምህርት መማር የምትፈልገው ሲከብዳት ዩቲዩብ ላይ የገባች ቪዲዮ ምታይ ካልሆነ፣ ከዛ ውጭ የሶሻል ሚዲያ ፕላትፎርሙ ራሱ ከነ ሁሉም የላትም እና ይሄ ችግር አለ ዛሬ ዘመኑ እንደምታውቁት ነው። ሰው ገብቶም እዛ ላይ ሲደብረውም ሲጨንቀውም ትንሽ እንትን ልበል ይላልና እሷ እንደዛ አይነት ነገር አታውቁም። እኔ ራሱ ብዙ ጊዜ አንዳንድ ጊዜ መልካም ነገሮችን ትማሪበታለሽ እየገባሽ ላት ነበርና መግባት አትፈልግም። አልፈልግምም ብገባም ደግሞ ብዙ ውጤታማ የሚያደርገኝ ነገር ስለማለኝና ስለማላገኝ አልገባም ነው የምትለኝና እንዴት እያለፈ ነው ብቸኝነት፣ በደብረ ብርሃን ደግሞ በደብረ ብርሃን ብርድ፣ ፋሚሊ ደብረ ብርሃን ያለ ብርድ እንደሆነ ቆርጦ ነው የሚወስደው ማለት ነው እንደምታውቁት ስለሆነ አገሩ ማለት ነውእና እንዴት እያሳለፍሽ ነው ውዷ? እሺ፣ እንግዲህ ያው ጥሩ ተሞክሮ ነው። አይሱ እንግዲህ የሚያሳዝንም ነው ስትሰሙት፣ ምክንያቱም እንደ ምን እንደምን አለ አብራችሁ ብትሆኑ ያላችሁም ትኖራላችሁ ሲናገር ያሳዝናል። ግን በእውነት መለያየት ማለት ትንሽ ካበድ ይላል ማለት እንደዚህ ከሰው ጋር አብራችሁ በጣም የኔ ከምትትሉት ሲደብራችሁ፣ ይሄ እኮ ነው እንደዚህ ነው ብላችሁ አማክራችሁ ችግራችሁን በቀላሉ መፍታት ከምትችሉት ሰው ጋር ተለያይታችሁ እንደገና ደግሞ ድሮ የረሳችሁትን ህይወት መልመድ ይከብዳል። በእውነቱ ለእኔ አንድ ሰሞን በጣም ችግር ሆኖብኝ ነበር ምክንያቱም በእርግጥ በፊትም ሃይ ስኩልም ስማር ምንም ከቤተሰብም ተለያይቼ ብቸኝነትን አዳብት አድርጌዋለሁ ወይም ለምጄዋለሁ። ግን እንደገና ደግሞ አብሮ መሆንን ከለመድኩ በኋላ ስለይ ትንሽ ከብዶኛል። እንደውም እየደወልኩ ምናምን ምን እያለቀስኩ ምንም እያልኩ አስቸግረው ነበር አይደል? ግን ያው ትንሽ እንዳለው እኔ ሶሻል ሚዲያ ያን ያክል ውስጥ አይደለም። እንደዚህ ቲክቶክ፣ ፌስቡክ ምናምን ያን ያክል ለኔ መዝናኛ ይሆነኛል ብዬ አልመርጠውም ይሄንን ሚዲያ ማለት ነው። ምክንያቱም ልክ እንዳላችሁ እሱ እኔ ሶሻል ሚዲያን መጠቀም ፈልገው ተማሪ ስለሆንኩኝ ሆነ የከበደኝ ጥያቄ ካለ ወይም የከበደኝ ኮርስ ከሆነ ዩቲዩብ ላይ በቪዲዮ መልክ መማር ከፈለኩ ለዛ ነው እንጂ ገብቼ ዩቲዩብን ማየትም ፈልገው እንጂ የተለያዩ ጥያቄዎችን ለመስራት ነው እንጂ ጥያቄ ሲከፋኝ ወይም ብቸኝነት ሲሰማኝ አንዳንድ ጊዜው መጽሐፍቶችን አነባለሁ። ሙሉም አነባለሁ ባላችሁም በሚደብረኝ ሰዓት ደስ የሚለኝ ታሪክ መጽሐፍ ካለኝ እሱን አነባለሁ። ሌሎ ደግሞ እኔ ሲደብረኝ ምርጬ ምን እንደው ታውቃላችሁ ኪዳነምህረት እናቴ እያልኩ ማለቀስ ነው። ያው ምርጫቸው አድርጉት ቤተሰቦች ማለት ነው። ደስ ይላል። በቃ ኪዳነምህረት እናቴ በቃ አለሽ ከጎኔ በቃ ካለሽ እኔ አይከፋኝም ብዬ ትንሽ በቃ ከዛ ደስ በቃ ፍሪ ሆነና እንደገና ወደ ነበረው መለሳለሁ ማለት ነው። ግን መለየት በጣም የእውነት ከባድ ነገር ባይዘይ የሴቶች ጸባይ ትመስለኛለች እና ያው ለቅሶ ካነሳቸው ብዬ ነው ብዙ ጊዜ እንግዲህ ያው እህቶቻችን በተለይ ሴት ልጅ በለቅሶ ነው ብሶቷን፣ ሐዘኗን፣ ጭንቀቷን የምትገልጸው። ይሄ ተፈጥሮም ስለሆነ ማለት ነው በቃ ሴቶች እናንተ የሆነ እንትን ችግር ፈጥራችሁ ራሱ ማልቀስ ሲፈልጉ፣ ብቻ አባ ገብረ ኪዳን ነገሩን ጨርሰውታል። ሴቶች ማልቀስ ሲፈልጉ ፕሮግራም አውጥተው ያለቅሳሉ ብለዋልና ልክ ካሰባችሁበት በቃ ስታለቅሱ ይቀላችኋልና ልክ እንደዛ ነው። ወንድ ልጅም የራሱን ችግሩን ጭንቀቱን የሚገልጽበት ነገር ይኖራል። ወንድም ችግሩን የሚገልጽበት መንገድ አለ። የሴቶች ግን ችግራቸውን ጭንቀታቸውን ወይንም ደግሞ እንደዚህ መከፋታቸውን የሚገልጽልኝ ግን ተገቢ ነው ብያለም ለኔ ማለት ነው። ምክንያቱም ሰው ችግር ካለ ጭንቀት ካለ እንደዚህ ብቻ ያው የምትፈጥሩት ነገር ነው ብዬ አስባለሁ። እና እኔና ሳምሪዬ መካከል ምንም ችግርና ጋፕ ተፈጥሮ አያውቅም እስከዛሬ እግዚአብሔር በሚያውቀው ማለት በተቻለን መጠን እንጠባበቃለን፣ እንከባበራለን፣ በቃ እንተሳሰባለንምና። ግን በቃ አላ አይደለ አንዳንድ ጊዜ የመለያየቱ ራሱ ምክንያት ሆኖ ልታለቃቅስ ትችላለች። እና ደግሞ ያው ትሰማታለች። ኪዳነ ምረት ባይዘወይ ብዙ ጊዜ የኪዳነ ምረት ውለታ በጣም ብዙ ነ እውነት ለመናገር አመት ባልሞላ ጊዜ ውስጥ ብዙ ነገሮች ተስተካክለው እንደዚህ እንድንጣመር ኪዳነ ምረት ረድታናለችና፣ ያው የጭንቃ ማላጅቱም ትባላለች አይደለም። እመቤታችን ቅድስት ድንግል ማርያም ከጭንቅ ያለወጣቸው የለም፣ የማታወጣውም የለም። እሷን ከለመኗት ከጠየቋት የማትመልሰው ምላሽ የለም። እውነት ለመናገር እኮ ስንቱ ተነግሮ ያልቃል። ፋሚሊ ማለት ለመቤታችን እየነገርናት የተመለሰልን ጥያቄ ናው ያዙ ይችን እናት። በነገራችን ላይ መናፍቃን የአማንያን ከሃዲያን እንደሚሉት አይደለም እንዳይመስላችሁ። ፍቅሯን ያልቀመሰ ሲጀመር ጣዕሙን ሊያውቀው አይችልም። ግን ደግሞ አንድ ጊዜ ፍቅሯን ከቀመሳችሁት እውነቴን ነው የምላችሁ በቃል አይደለ ጽፍ ጽፍ ድርብ የሆነ በየጊዜው ይጨመርላችኋልና፣ ይችን እናት ተጠቀሟት፣ ጠይቋት ጥያቄያችሁ ሌላ መቃል አይደለ አልባሌ ቦታ በሰው ከምን መካል ሰው የሆነ ችግር እንትን ከምን እንጠይቃት ይችን እናት ባንድም በሌላም እንቆቅልሻችን ሁሉ ይፈታልና ተጠቀሙባት፣ ለማለት ነው። ለቅሶ ደግሞ አታ ብዙ እህቶቻችን እና ሚስቶቻችንም ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ እንግዲህ ያው ለቅሶ ስላቸው አሁንም ማልቀስ ጥሩ ነው ብዬ አይደለም፣ ግን የኔ ምርጫዬ ነው ማለት እኔ ዲያቆን የሆነ ነገር አጉሎብኝ ምናምን ሳይሆን በቃ ሰው ሲናፍቀኝ ምን ሲለኝ እኔ ግን የሚከፈል የሚልልኝ የሆነች ትንሽ ጠብ ስትል ነው ማለት ነው፣ ለዛ ነው። እሺ ቤተሰቦች እና መለየት ከባድ ነው በእውነት ግን በዚሁ አሁንም በዚሁ አጋጣሚ የምላችሁ ኪዳነ ምረት እናቴ የሁላችንም እናት አጥብቃችሁ ያዙ። በተረፈ ያው ጊዜንም አሳልፈው ብቼን ከመሆን አንጻር ባቤታችንን ውዳሴ ዝም ብሎ እመቤታችንን መቤታችን ማለት ሳይሆን ውዳሴዋንም መጥራት ስላለብን። ውዳሴ ማርያምን በማድረስ እንደዚሁ ሌሎች ሌሎች መርሃ ግብሮችንም በማድረግ ጊዜም በአግባቡ በመጠቀም ብዙ ጊዜ ብቸኝነቴን እንረሳዋለሁ። ምክንያቱም እንደዚህ ብዙ ሰዓት ቁጭ ብዬ ወይ ሆኜ ሌላም ሌላም ነገሮችን በማሰላሰል ስለማልገፋ እንደዚሁም ደግሞ በተጨማሪ ዓለማዊ ትምህርቴን በስርዓት እየተከታተልኩ ማጥናት ካለብኝ እያጠናሁ ምሰራው ነገር ካለ መስራት እያለብኝ ያንን ስራ እየሰራሁ ጊዜም በአግባቡ እየተጠቀምኩ ብቸኝነትን ለመርሳት እሞክራለሁ ማለት ነው። ምናልባት ፋሚሊ ካነሳ ነው ይቀር እንዴ ብቸኝነት ያለች ነበር። ያው የኛ ብቸኝነት የኛ የትን ለአጭር ጊዜ ለወር፣ ለሁለት ወር መራራቅ ያው ብዙ ብቸኝነት የሚያሰኝ አይደለም። እርግጥ ግን እንዲ መልእክቱም እንድታስተላልፍላቸው ነው። ለምሳሌ ለሁለት አመት፣ ለሶስት አመት ኢቨን እኔ ራሱም ማውቃቸው አሉ ስድስት አመት፣ ሰባት አመት ከባለቤታቸው ተራርቀው እንደዚህ በስደት ያሉ እህቶች አሉ ሀገር ውስጥም ሆነው በስራ ምክንያት በአመት በሁለት አመት የሚገናኙ አሉ እና እንዲሁ ለእነዚህ እህቶቻችን ምንድን ነው የምትመክሪያቸው ማለት በጣም ከባድ ነው እንደምታየው ነው ቻሌንጁን እና የቀመሰ ነው ምንድነው ያልተነካ ግልግል ያውቃል እንደሚባል የቀመሰ ሰው ሁሉን ነገር ያውቀዋል በአጭሩም በትንሹም ቢሆን እና እንዲሁ እንደነዚህ አይነት እህቶቻችን ወንድሞቻችን ምን አይነት መልእክት ታስተላልፍላቸዋለች ተራርቀው ለሚኖሩ እሺ ቤተሰቦች እንግዲህ ያው እንዳልኳችሁ መጀመሪያ የኛ ብቸኝነት በነገራችን ለኛ መለየት የአጭር ጊዜ ናት። ያን ያክል ረጅም የሚባል አይደለም። ሲቀጥል ቢበዛ አንድ ወር ግን፣ እንደዚህ በአረብ ሀገራት በስራ ምክንያት አንዱ ኢትዮጵያ አንዱ አሜሪካ በተለያዩ ነገሮች አምስት ስድስት አመት እስከ አስር እና ከዛ በላይ አመት ተለያይታችሁ የምትኖሩ በየ ትዳር አጋሮች፣ እናት፣ አባት፣ እህት ወንድሞች አላችሁና አንቺም እሱን እንደምታስቢ እሱም አንቺን እንደምታስ እንደሚያስብሽ በቃ አይምሮሽ ማመን አለበት። ትልቁ ነገር አመኔታን በውስጥሽ ማስገባት አለብሽ። ምክንያቱም አንቺ ብቻሽን ስትሆኚ፣ ወይም ባልየው ወይም ሚስትየዋ ብቻችሁን ስትቶ በምትሆኑበት ሰዓት በቃ እኔ በዛውስ፣ ቢተወኝስ፣ እኔ ብቸኝነት ይበዝስ፣ ቢቀጥልስ። ልክ የትዳር አጋሮቻችሁን የትዳር አጋሮች በስራ ምክንያት ስትለያዩ የቦታ ለውጥ ስታመጡ አንድ አካል እንደሆናችሁ ልክ እንደወለዷችሁ እናታችሁ ከማህፀን እንዳስወጧችሁ እናታችሁ እንደማይጥሏችሁ ሁሌ ልጄ አካሌ ብለው እንደሚወዷችሁ ሁሉ የተዳራጋራችሁም ቦታ ይወስናችሁ እንጂ ሁሌ የኔ ሁሌ አካሌ ብለው እንደሚተዋደዱ አሳምኑ ራሳችሁን። በቃ ይሄ እምነት ነው፣ በቃ ግድ ነው። ሌላው ደግሞ እውነት እምላችሁ፣ ሌቱ መሽቶ በነጋ ቁጥር አንድ አባታችሁ ነው እየደገማችሁ አካላችሁ የኔ የምትሉትን ሰው አትርሱ። በእውነት ነው ምላችሁ እንኳን አይደለም አካለሽ ከአካሌ ተብሎ የተነገረለትን በቃ ቤተሰባችሁን ጭምር አትርሱ። በቃ አቡነ ዘበ ሰማያት በነገራችን ላይ ቤተ ክርስቲያናችን ታላቁ ጸሎት አባታችን ወይ ነው አባታችን ሆይ እየደገማችሁ በቃ አካላችሁን ባለቤታችሁን አትርሱ። እንዲሁም ይሄን የምትሉ የተራራቃችሁትን ቤተሰብ እየጠየቃችሁ በዚህ በዚህ እየተሳሰባችሁ ሁሌ በቃ አንድ እንደሆናችሁ አሳምኑ። በቃ ማለት ሁሌ እንደማትለያዩ ቦታና ጊዜ እንደማይቀይራችሁ ከተማመናችሁ ጸሎት ከራሳችሁ ጸሎት የማይለያችሁ ከሆነ ያ ሰው ቢርቃችሁ በቃ ምንም ሁሌ አብራችሁ እንዳላችሁ ነው፣ ኢቭን የሚሰማችሁ ማለት። ምክንያቱም በጸሎት አትረሱትም፣ ሁሌ ታነሱታላችሁ። ሲቀጥል ቀጥል ታምኑታላችሁ። በቃ ከራሳችሁ በላይ ያንን ሰው ልታምኑት ትችላለች፣ ወይም ያንን የኔ የምትሉ ሰው ልታምኑ ስለምትችሉ እምነት፣ ታማኝነት፣ ሀቀኝነት ለምትወዱት ሰው እውነት ነው የምላችሁ። ሀቀኛ ሁኑ በቃ የምትወዱት ሰው እመኑ የምር በቃ በትንሽ በትልቁ ቦታ ስለተለያያችሁ ብቻ የሆነ አእምሯችሁ ውስጥ የሆነ ችግር አይፍጠርባችሁ። እመኑት በቃ እውነት፣ እናንተ እመኑትና እስኪ እሱ ይጉደ ያጉደልባችሁና በእግዚአብሔር ዘንድ ራሱ ይጠይቅ። በዚህ መልኩ እመክራለሁ እኔ ለሁላችሁ ማለት ነው። የኛን ግን እንደ መራራቅ አትቁጠሩት። እኛ አብረን ያለነው ግን ያው አለ አይደል፣ ሁሌ ሚዲያ ላይ አብረን ስለምንመጣ እኛም ስንጠፋባችሁ ማለት እለት እለት መምጣታችን ሲቀርባችሁ፣ ምናው ሳምሪ ጠፋች፣ ብቻህን መጣህ ዲያቆን፣ ከኛ ከዚች ካጭሯ ጊዜ መለየት ተነስተን ረጅም ሰዓት የምትለያዩ ቤተሰቦቻችሁን ለመምከርና አይዟችሁ ለማለትም ነው ማለት ነው። ይሄን ሀሳብ ያነሳሁት እንግዲህ በዚህ መልኩ ተረዱት። ወለተ ሰማት ነው ስሟ የክርስትና ስሟ በጣም መሰረታዊ ጥሩ ጥሩ ነገር ተናግራለች አንድ ነገር ብቻ ልጨምርላችሁ እኔ በተለይ ዲስታንስ ተራርቃችሁ ያላችሁ በቦታ ተራርቃችሁ ያላችሁ ሰዎች ቢቻል ቶሎ የምትገናኙበትን ቅድመ ሁኔታ አዘጋጅታችሁ ቶሎ ነው መገናኘት ሞክሩ ለምሳሌ በስራ ምክንያት ወደ ውጭ ሀገር ሄዳችሁ ተሰዳችሁ ያላችሁ ቤተሰብ ካላችሁ ሶሎ ሶሎ ሰርታችሁ በቃ በቅር ሂዱ፣ በቅር ይሁን ማንኛውም ነገርና ዱ ዝም ብለን እዚያው በኖርን ቁጥር፣ በነገራችን ላይ ከዚህ አንደኛ የዚህ ዓለም ጉዟችን በአራት ነጥብ የሚዘጋበት ምዕራፋችን እየተጠቃለለ እያለቀ ነው የሚሄደው። ሶ ስለዚህ መኖርም ስላለብን ኖረንም እግዚአብሔርንም ማስደስተን መኖር ስላለብን ተለያይታችሁ ያላችሁ ሰዎች በቃ ማለት መማር አለባችሁ። ይሄ ዓለም እንደሆነ አይሞላም። ክርስቲያኖች ተሰዳችሁም በተለያየ ቦታ ያላችሁም በጊዜው በሰዓቱ ተመልሳችሁ ሕይወታችሁን ለመኖር ሞክሩ እንላለን። ፋሚሊ እንግዲህ አበዛንባችሁ ይመስለኛል።